ሰላም ጠና ያስጥልን ውድ የማርክ ሶሉሽን የዩቱብ ቻናል ቤተሰቦች፣ የኢትዮጵያ መንግስት የፕሬቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ስል ህዋት ከሰሰ። የኢትዮጵያ መንግስት የፕሬቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ስል ህዝባዊ ወያኔ አርነ ትግራይ ህዋት ለአምስት ቀናት ሲያካሂደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዝ አራት ቀን 2017 ዓመተ ምህረት ባወጣው መግለጫ አስታወቀ። ማዕከላዊ ኮሚቴውም ይህን አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫውን የፕሪቶሪያም ስምምነት ተከብሮ ሁለቱም ፈራሚዎች በፖለቲካ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። እንደ ሁልጊዜውም ዝግጁ መሆኑም ይታወቅልኝ ብሏል። የህወሓት ማዕከላዊ ኮሚቴ በመግለጫውም የፌዴራል መንግስት በትግራይ ህዝብ በላይ ላይ ተፈጻሚ የሚሆኑ አዋጆችን፣ ደንቦችና መመሪያዎችን ያወጣ ነው፣ ብቻውን በተናጥል የሚወሰንባቸው ሁኔታዎች በስፋት እየታየ ነው ስል ተችቷል። ከዚህም ጋር በተያያዘ ህወሓት ተቋማዊ ነጻነቱን አስከብሮ የጊዜያዊ አስተዳደሩ አካል ጋር በመሆን በጋራ ይሰራል ስል ደብረ ጽዮን ገብረ ሚካኤል አስታወቀ። ካለፉት ድክመቶች በመማር መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው። የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ህዝባዊ ወያኔ ሓርነት ትግራይ ህወሓት ተቃማዊ ነጻነቱን አስከብሮ እንደ ጊዜያዊ አስተዳደር አካል በመሆን የአስተዳደሩን ተልእኮ ለማሳካት በጋራ እንደሚሰራ የድርጅቱ ድርጅቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል አስታውቋል። ይህ አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካቢኔ ከደብረ ጽዮን ዶክተር ህይወት ጋር ተገናኝቶም ተወያይቷል። ፕሬዝዳንቱ እንደ አዲስ ካቢኔያቸውን መልሰው እንደሚያደራጁ ያስታውቁ ሲሆን ከዚህም ጎን ለጎን የሶስት ወር እቅድ እንዳዘጋጁ ትእዛዝ አስተላልፏል። በዚህም ዋነኛ ትኩረታቸው የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ መተግበር ላይ መሆኑን የገለጹ ሲሆን የህዝብ ሰላም እና ድህንነት በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚ ማነቃቃት፣ እንዲሁም የአስተዳደር መዋቅሩን ማስተካከል የትኩረት አቅጣጫዎች መሆናቸውን አስታውቋል። አክሎም የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይን ሕዝብ ቀጣይ ጠፍንታ ማቅናት እንደሚገባ በመግለጹ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት በመደጋገፍ በጋራ መስራት አለብን ስል ማሳሰባቸውን ከህወሓት ማህበራዊ የትስስር ገጽ ያገኘት መረጃ አመላክታል። የቀድሞ የትግራይ ክልል አስተዳደር ፕሬዝዳንት የነበሯት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ምስተር ሆኖውም ተሾመ